ወጥቼ ጠይቄ ነበረ። ኡስታዝ እንደዚህ አይነት ጥያቄ አይጠይቅም አሉኝ እና አወረዱኝ። በቃ እምነቱ ትክክል እንዳልሆነ ተረዳሁት። ትክክል የሚገርመኝ ግን አንቺ ቆይ፣ እኔም የሚገርመኝ ነገር አለ ኡስታዞችን ፈልጎ ነው ወይስ እዛ ጋር ትልቅ ሰው አንድ ሺህ አምስት መቶ ሁለት ሺህ ሰው ስለሚያይ ነው? እዛ ጋ ሄዶ እዛ ጋር መስቀልን የሚበጥሱት ወይስ መጀመሪያም ከእስልምና ወደ እስልምና ነው? ይሄ ያልገባኝ ነገር ይሄ ነው። አንቺ ሂጃቡን ስለጣልሻሁን ይጮብሻል፣ ሻሹን ስላለበሽ አረ፣ ያውቁኛል። እብደቴን ከጀመርኩላችሁ እኔ ጨርስላቸዋል። ለዛ ነው እኔ አንድ ቀን ወጥቶ እኔ ላይ ተናግሮ አቁም ያቃሉ። ባካን ማስረጃ ነው ማመጣላችሁ ስለ ስለ አሻ ጉዳይ ባለፈው ያወራነው እየጠየቅሽ ነው ስለ መሀመድ አንቺ ሰውዬ ነሽ ተረችየትኛውም ኡስታዝ ጥሪውና የሰባት ዓመት ልጅ ስጭ ያለምንም ጥያቄ ያለምንም ሕግን ሳይፈራ እሱ ጥሩ ነበረ። የሰውን ልጅ ሰባት ዓመት ልጅ አግብቶ የሚያገላብጣት፣ ይገርማል ይገርማል ይገርማል። እስኪ ቆይ እነሱ እኮ እነሱ ቁራንና ሀዲሱን በደንብ ስለሚከተሉ ስለሚቀበሉ ነው። አንቺ ግን አሁን እየተቀበልሽ አይደለም። እኔ እምነቱ ምንም እየመሰለኝ ነገር አለ፣ ምንም ያዩት የሆነ አለ። ሀቁ ሁሉን ገርሽ። እኔ አሁን ሰላት ስንዛግድ

እኔ በኬት በቤተ ክርስቲያን ነው ያደኩትኝ። ይኸው ጋሽ በቀለ አለ በመሰከረኝ፣ የኛ ሀገር ልጅ ታቦት መስቀል አብረን ነው የምናስገባው። ታቦት ለሊቱን እየጨፈርን አለ ስለማትዋጣ እኮ ነው የእስልምናን አስተምሮ ስለማታቂ እኮ ነው። እስልምናን አስተምሮ ካወቅሽ ከእኛ ጋር ህብረት እንድታደርጊ አይፈቅድልሽም። አነ ከአይኔን ያቆኛል ረግጠ እኔ ረገጠ ትንሽ ከበድ ይልባቸዋል። አይጠጉኝም እኔ አሁን አንድ ነገሮትኬ፣ ስናገርም አይቃወሙኝም። የትኛውም ሼክ የትኛውም ኡስታዝ ተቃውሞ ያነሳ አንድ ነበር። እሱም ከዛም በኋላ ትንሽ አስተካከልኩት። ሻሹን ራሱ እኮ ጥለሻል ርስቆው አሁን

ማውራት የሚችል ክርስቲያን አለ? ግቡ እስቲ ፕሊስ። እኔ አልችልም ረጅም ሰዓት ሪስ ቆየ። አሁን እኔ የምልሽ ስም ይኸውልሽ፣ አሁን አንቺም እንትን እያልሽ ስለሆነ ክርስትና እናስተምርሽ እና ተጠመቂ። ባለፈው የጠየኩሽ ጥያቄዎች ደግሞ አለ እዛ ላይ ተመልሶልሻል። ስለ መሀመድ እንዴት ነው በ አምሳ አራት ዓመቱ የስድስት ዓመት ህጻን ልጅን አግብቶ በዘጠኝ ዓመቱ ከእሷ ጋር ይተኛል የሚለውን ጥያቄ ጠይቄሽ ነበረ። ትክክል አይደለሽም አልሽ። ይሄ አስተም ትክክል። አሁን አሁን አረጋግጠዋለሁ በትክክል ሸሪያ ያዛል አሉ ሸሪያ። ታዲያ የሰው ልጅን አግብቶ የራሱ እየከካ ካደረ የራሱ ልጅ ግን ለመስጠት ሸሪያው እንዴት ይከለክላል? እዛ ላይ ጥያቄ በቀደም ትላልቁ ኡስታዞቹ ጋር ወጥቼ ጠይቅ የነበረ ኡስታዝ እንደዚህ አይነት ጥያቄ አይጠይቅም አሉኝ እና አወረዱኝ። በቃ እምነቱ ትክክል እንዳልሆነ ተረዳሁትኝ። ትክክል ቢሆን ኖሮ ያስረዱሻል፣ ይነግሩሻል። ምኑ ማስከነ ሁሉም ነገር ያስተምሩሻል። ግን አይጠየቅም የሚባል ነገር ደግሞ ኔ ላይዋጥልኝ ይችላል። ያ ነገር ትክክል ያሉነ ነገር ነው አይጠየቅም የሚባለው እንጂ ትክክለኛ ከሆነ ያስረዱሻል። አዎ በትክክል የሰባት ዓመት ልጅን አግብቶ አብሮ ተኝቷል። ወላት አማ ሁሉ ፀጉሯ ሁሉ ተናይቶ ተፀጉራሉ ረግፎ እንደነበረ ብዙ ብዙ ነገር አለ። በነገራችን ላይ ብዙ ብዙ ነገር አለ። ግን እዛ ላይ ቆምን ስናስብ እንኳን በዛን ጊዜ በዛ መሀይም በዛን ብዙ ነገር እያለ በአሁኑ ጊዜ ኡስታዞቹ የዘጠኝ ዓመት ልጅ የስምንት ዓመት ልጅ ቢያገቡ እውነት ደስታችሁን አይችሉም። እኔ ስላየሁት ነው። እዚህ ሀገር እስላም እስላም ነው ባይዘው የትም ሀገር ከሆነ እዚህ ሀገር ነው። የአስራ አንድ ዓመት ህጻን ልጅን ትልቅ ሽማግሌ እንኳን አንቺ ሃምሳ አራት ያለች ሰባ አምስት ነው የኛው ይችላል ወይስ አይችልም? ከዛ ልጅቷ አያነባች በቃ ብር ነው ተዳረች። እዚህ ጋር ቢዝነስ ነው የሚመስለኝ የሚሰሩት። እና የትኛውም ኡስታዝ ህጻን ልጅ ሴት ልጅ የሰባት ዓመት ልጅ ቢሰጣው በስነ ስርዓት ወስዶ አብሯት ይተኛል አልጋውን ገዝቶ ገባሽ ያ ነገር ላይ ደግሞ ስታው እምነቱ የሚፈቅድ እምነት አለም አይፈቅድም በክርስትና ብትጂ ህጻናቶች ከ18 በታች አይፈቀድም በእኛ አይፈቀድም በእናንተ በቁራን ነው እንጂ በቁራን በሐዲስ ይፈቀዳል ያኒ የነብያችን ሱና የምትከተሉ ከሆነ ርስ ቆየ እኔም ማል መንገድ ላይ ቆም ያለው አንቺ ማቀውን ሻሹን ራስን ብለን ቪዲዮ ዝግጅት ይቆራረጥ አላደርግም ይቆራረጣል ማ? አዎ፣ እኔ ጋር ብቻ ሆነ ነው። በጣም በጣም እየሰማሁሽ ነው። አንቺ የእኔ ነው ኔትዎርኩ እና እንደዛ ነው። ከክርስትና ደስ የሚልሽ ነገሮች ንገረኝ እስኪ። እኔ በእውነት ሁሉም ነገር ደስ ይለኛል፣ ህብረታችሁ፣ ፍቅራችሁ ገባሽ። ስለ እምነት አገላለጽ እራሱ እኮ አይነት አለው አሁን ለምሳሌ የራሳችሁ እውነት አሁን እዚህ ታ ሌላ ነገር ተዩና፣ ኮመንት ላይ የሚሰጠው ነገር አንድ ክርስቲያን እዛ ጋ ስለ ክርስትና እያስተማረ አንድ ሰው መቶ ቢሳደብ ምን ይላል? ሰይጣን አሳስቶት ነው ብሎ ለመምከር፣ ለማስተካከል፣ ለማረም በቃ እንዲያውቁ ያ ነገር ለሱ ለሱ ተውና ያ ሰውም ደግሞ ሰውን እንዲያስተምር ይመክሩታል። የኞቹ ደግሞ ትችት፣ መስደብ ማባረር፣ የማንም ገለመልቴ፣ የማንም ጎዳና፣ የማንም ሸርሙ ቲክቶክ ላይ ተቀምጣ የበሰበሰች ቲክቶክ የመጣ በቅርብ ነው ብሎ ነው። አንድ ሰው እውነት ቲክቶክ ላይ ከኔ ውጭ ባለጌ አለ ብዬም አላሰብም። ኮ ቲክቶክ የተዘጋጉ ሴትዮ ግን አልመከሩኝም። በቃ ይሄ ነገር ትክክል እንዳልሆነ በቃ ይሄ ነገር ለወደፊትሽ ብሎ የመከሩ እውነት የክርስታን ልጆች እና የኦሮሞ ልጆች ናቸው እንጂ የእምነት አባቶች እዛ ጋ ቆሞ ይሸርሙጣ ብሎ ነው የሚሳደቡት እንጂ ምንም አስተምህሮት አይሰጡም። አቁን ለመናገር ያ የሰው ልጅ ይሳሳታል። እኛ የሰው ልጅ ፍጹም አይደለንም። ሁላችንም ኃጢአተኞች ነን። እንደውም በግልጽ ተገልጦ ብዙ ክፉ ነገሮችን የሚያደርግ ነው፣ እንደውም ማለት ነው። ነገር ግን ተደብቆ ብዙ ነገር ብዙ አጽያትን ብዙ ክፋትን የሚሰራ ሰው አለ። አንቺ ደግሞ ግልጽ ስለሆነሽ ነውና፣ አንቺ በእግዚአብሔር አምሳሌ ተፈጠርሽ፣ የእግዚአብሔር ፍጡር ነሽና፣ የሰው ልጅ የተከበረ ነው። በእስልምና በጣም በተለይ ሴት ልጅ በእስልም በክርስትና በጣም ፍጹም የተከበረሽ ናትና፣ ሪስ ቆየ ከቻልሽ ደግሞ ተረጋግተሽ ማለት ነው። አሁን ተረጋግተሽ ስለ ክርስትና ማወቅ መማር ከፈለግሽ እና ስተምርሻለሁ። አዎ ነው፣ መጽሐፍ ያነበብኩ ነው መጽሐፍ ቅዱስም ያነበብኩ በእንትን በእኛ በራሴ ቋንቋ አለ እዚህ ኦንላይን ላይ እና ያው፣ አንዳንድ ጊዜ ኦሮሞ ልጆች ጋር ሄዳለሁ። የክርስቲያን ልጆች አሉ እዛ እዛ እንኳን ሄጄ ከሙስሊሞቹ ነፃ አልቃም። እቺ ባለጌ ምን ታረጋለች የእኛ ነች ይላሉ ት ክርስቲያኖቹን በጣም የማደንቅላችሁ ነገር ሀቁ ልንገራችሁ። እቺ ባለጌ ምን ታረጋለች ከዚያ አይባልም፣ ምከሯት እስቲ ትመለሳለች። ሴጣን የማያሳስተው ነገር የለም ሴጣን አሳስቶ ሀታ እንኳን እኔ መንገድ ላይ ቆሜ እንኳን እንደፈለኩኝ ግን ተናገርኩኝ እንጂ ያን ነገር በተግባር ከወንድ ጋር ስተኛ አላዩኝም። እንደዚህ ለባሎቻችሁ እንደዚሁ እንደዚህ ተሰቀሉ ምናምን ብያን ጊዜ ፈኒ ለመሆን ነው። ግን ያግን የኛ ወዲያ ብትመጪ ምትር ንግግርሽ ግን ያስቃል። አንቺ እንዴት እንደሆነ ትላንትና ይሄን ባየሽ አይተሽኛ ቪዲዮ ቆርስ ቆብረሽ ብትጂ ወላ ትራስ አልቀረኝም፣ ምን አልቀረኝም። በቃ አመት ወደ ሰባት ወይ ስምንት ቲክቶክ ነው እኮ የተቃጠለብኝ አንዱ ሶስት ሶስት መቶ ሺህ ምናምን ነው የተቃጠለው። ያ ሪስክ ወይ እንደዛ እንትን አትበይ። አሁን አንቺ እንደዛ አታድርጊ በይ ተረጋጊ፣ ልጆች አሉሽ አይደልማ። አሁን ተረጋጋውኝ። አሁን ያን ጊዜ ኮፍ የማስለመው ነው በቃ አለ አይደለ፣ በቃ ማን ይበልጠኛል? ተመልካች ሰባት ሺህ ቁጭ ብሎ የሚያየኝ ጊዜ አለ ሰው አልፈት። ያ ልጆች አሉሽ አይደል? አው አልቼ አጠገብ ነው ፎን። እሳንቺ እንደውም ቤት ምን አጣፋ ያስነሳችኝ። አሁን አው አንቺ ተረጋጊ፣ እነሱም ስለሚሰደቡ ስለማንተን ስለሚሉሽ እንትን አትበይ ተረጋግተሽ እናወራለን። ብዙ ሰው እኔ ክርስትና እምነትን ደጋፊ ነን። ብዙ ሰዎች እንደውም አንዳንድ ጊዜ ማታ ማታ ብዙ ሰዎች እኮ እኔ ጋር ይሰበሰባለው ስቀም እና እኔ ይሄን ነገር በምናነሳበት ሰዓት በጣም እንደኔ ግራ የተጋቡት ብዙ ልጆች አሉ። ብዙ ልጆች ወደዚህ ወደ እምነት እንደ አየሽ እምነቱ ከመበለሻሸቱ አንጻር ታሪኩን ሰው ሲሰማ ትላንትና ስታሚበት የነበረው ነገር ውሸት መሆኑን ስታውቁ እኮ ትንሽ የሆነ ግራም የሚያጋባሽ ነገር አለ፣ ገባሽ። እና ይሄ ነገር ብለኑ በቃ ትናንትና አካሄዱንም ምኑን ሰውዬውም እንደዛ መሆኑን የዘጠኝ የተባለ እንደውም አሁን ደግሞ በሸሪያ በስልምና ሲረጋገጥ እንደውም ጭራሽ ውስጡ ውስጡ ብዙ ብዙ ነገር አለ፣ እንትን አንልም እንጂ አሳልፈን አንገልጥም እንጂ ብዙ ነገር አለ። እና ክርስትና እምነት በጣም ጹሩ እምነት ነው። ሀቁን ለመናገር በጣም ልጆችሽ እንትን በይ አንቺም ግን ተረጋጊ። እሺ፣ ማን የምመክርሽ ነገር ተረጋጊ። እኛ ደግሞ እንወድሻለን፣ በጣም ነው የምንወድሽ። የሰው ልጅ ይሳሳታል፣ ከተሳሳተ ደግሞ ይመልሳል። የማይሳሳት ፍጹም የሆነ እግዚአብሔር የፈጠረና አምላክ ብቻ ነው። ስለዚህ ተረጋጊ። ሁሌ እኛ ጋ ነይ፣ እናስተምርሻለን። ክርስትናም አውቀሽ ችግር የለውም። ጥያቄም ካለሽ ጠይቂኝ። እስልምና አንቺ አሁን ጥያቄ ፈጥሮብሽ ነው ያለሽ። ስለ መሐመድ ራሱ ስለ ነቢይሽ ራሱ ስለ ነብይ ስለ አሁን የሚሄዱት ኡስታዞች ነው ተብሎ ሰውን ለማስተማር ሚሄድ አለ እንደ ድሮ ያው ተሸፋፍኖ ቢሄድም ተሸፍኖታል ያንን ነገር። በአሁኑ ጊዜ ግን ወደዚህ ወጣ ብሎ አንቺን የሚያስተምር ኡስታዝ የለም። የኦሮሞ የኛ ልጆችን ወጣቶቹን ይሳደባሉ እኔ አንድ ብሎ ሲጠምቁ ሁሉ አይቸዋለሁኝ እኔ ተጠምቆ በቃ እብድ ነው የተባለ ሁሉ ሄዶ ተጠምቆ በጠበል ሄዳነ ብዙ ሰው አይቸዋለሁኝ አቅርቦ ሳያርቁ ክፉ ነገር ከአንደበት ሳይወጣ እችዋሉን የእኛዎቹ ግን አንድ ሰው ከተሳሳተ በቃ ልክ መልአክ ነበርኩኝ በፊት ለክ ያቺ መልአክ በቃ ወደ ሰይጣን እንደተቀየረች ስድብ በምን ብዙ ጉዞ ያች ውስ ሙስሊም ሰዎች ይሳደባሉ እኮ ያን ነገር ከማስረዳት ስድብ ነው የሚቀድሙ። ነሻይዘ አንቺ ደግሞ ሰዎችን ማየት የለብሽም። ወ ከእምነቱ እንድትርቅ ነው የሚያደርግሽ። ኡስታዝ ነው ብለሽ እዚህ ጋር ትልቅ አስተማሪ ነው ህዝብን ያስተምራል ብለሽ የምጠብቁ ሰው እነዚህ ሸርሙጦቹ ምኖቹ ሸርሌዎቹ ቲክቶክ ላይ በስቶም ከሌ ና ከሌ ብሎ ጭራሽ ስማችን ጠራ ሃይማኖትን እያጠፉ ስለሆነ በአገኘችበት ቦታ አጥፉ ብሎ ትንሽ ይሄ እምነት ነው እንደዚህ የምለው ሰውዬው ነው ከእኔ ችግር ያለው ብለሽ እኮ ግራ የምትጋቢበት ጊዜ ሁሉ እንትን ይላል። ገባሽ እሱ ብቻ ሳይሆን አንቺ ደግሞ የሙሐመድ ሙሐመድ ላይም ጥያቄ ስላለሽ ባለፈው እንዳበራ ነው። ሼላውንም ምኑ ምኑም ጥለሻል። ሻሽ አይ እኔ ጥያሉ። በፊቱ ላይ ጣልኩትን፣ ሰብሰብ አድርገው አንድ ቦታ አስቀምጨው አለን። እዛጋ ጥያላ አላበርኩም። እዛ እነሱ እራሳቸው ያደርጉ የሚሳደቡትና ለሰውዬው እና አሁን እንደቀልድጋልልጋልል ሳይሆን እውነት ክርስትና እምነትን በጣም ነው የምወደው። ድሮም ከቤተክርስቲያን ያደግነው እሁድ እሁድ ባንገባም እኮ አንዳንድ ጊዜ እኮ ምን ታድያለሽ መሰለሽ ውድ ነው ቤተክርስቲያን ውስጥ እንኳን ከበሩ ሆንሽ የምትመለከችው ነገር እኮ አለ፣ መንፈስሽን ያድሳል። ያ የትኛው ትክክል እንደሆነ የመስጊድን ማጠር ስር ሄደን ብለን ወይም ገብተን ቁርአን ከቀራንም እዛ ቤተ ክርስቲያኑን አጠገባችን ነው፣ ብዙ አይራራቅም። ስታዩ የትኛው በቃ አይከብድሽም፣ እንትን ለማለት አይከብድሽም። ገባሽ? ለመወሰን የተሻለ መንገድ ነው የኔ መንገድ ብለሽ ስትወስኝ አይከብድሽም። ያ ቤተክርስቲያን አጠገብ አሁን አንቺ እንግዲህ ሙስሊም ሆነሽ ቤተክርስቲያን በር ምናምን ስትሄጂ ደስ ይልሻል። ደስ የሚል ስሜት አለ እንጂ በጣም በቃ ደስ ብሎ ነው መልካ መዝሙሩ ምሉንም እስክስታውንም ጨፍረን። ግቢ ውስጥ ግን ትልቋን ግቢ እንገባለን። ያቺ ትንሿን ግቢ ግን እንደ ታቦት ሲያስገቡ እዛጋ በቃ እናንተ ቁሙ፣ ታቦት ሲገባ ስላልታ አጣበሉ ሩ ተረተናል እኮ አጣበሉ ሩ ተረጨውት ምን ቀረኝ ጠበልሉ ተረጭን በልግነታችን ዳቦ አገር ቤት ነሽ? እኔ አገር ቤት ነው ያን ነገር እንትን ያልኩኝ። አሁን ግን ያለሁት በስደት ሀገር ነው። አገር ቤት ብትወኝ ቤተክርስቲያን ወስደሽ ነበር አስነሳኝ ብሎ አሁን በአስራ ሰባት በአስራ ዘጠኝ ገብርኤል ነው እና በአስራ ዘጠኝ እሺ ብዬው በቃ ጫቴን ስቅም ረሳውት እና ያው ደስ ይላል። እውነቴን ነው የምልሽ። አሁንም እዚያ በሆነ እኛ ሄደን እናያለን። በቃ ታቦቱን እንደ ድሮ እናስቀባለን። እና ክርስትና እምነት በጣም ስማርት ነው። ምንም ቁሻሻ የለውም ንጹህ ነው። ደስ ይለኛል። እስኮ እኔ ስሻለ ነው እወስድሻለሁ። አስተካክለ ጻፍ